ዘመኑ ዘመኑ ዘመኑ የሙስሊሞች ነው። በነገርሽ ላይ ብዙ ዓመታት ነው የገዙት እነሱ። አሁን ሙስሊሞች ይገዛሉ ታያለሽ። በቃ ዘመኑ የሙስሊሞች ነው። ጀምረዋል። በኒውዮርክ ሴሪ ነው የጀመረው እ እየሰሩ ነው። ኢትዮጵያ ውስጥ ማለት ነው። ኢትዮጵያ ውስጥ በሆቴል እና ቱሪዝም ብትሄድ ማለት ነው፣ በትምህርት ሚኒስቴር ብትሄድ፣ በቃ ኢትዮጵያ ውስጥ አሉ። ኢትዮጵያን ራን ያደርጓታል የምትላቸው ሰዎች አክሲዮን በቃ የሆነ አክሲዮን ገዝተ ምናምን ነገር አንድ ቀን የቦርድ ስብሰባ ላይ ቁጭ ብትል ስማቸው እንዳለ

አሉ ሙስሊሞችን ስፖንሰር ያደርጋሉ። በዓሉ ሲደርስ፣ የክርስቲያኖች ጥምቀት፣ መስቀል አላቸው። ገና አላቸው ጥምቀት አላቸው ፋሲካ አላቸው ገባክ እነዚህ አራት ክብረ በዓሎች ሀገሪቷ ላይ ስፖንሰርም ሆነ ፖድካስቶችም ሆኖ ቲቪሾችም ሆኖ ለእነሱ ፈቃድ ይሰጣል ልክ በአመት አንዴ ለረመዳን እንኳን አደረሳችሁ የሚሉ ድርጅቶች ሲበዙ ይጨነቃል ዘመድኩን ዘመድኩን መተንፈስ ነው ንግድ ባንክም ለሙስሊም ነው የሚሰራው አይ በነገርሽ ላይ እንደዛ እያለ ብር ይቀበላል። ዘመዴ እኔ በጣም ነው እንትን የሚያደርጋቸው ይመቸኛል። በጣም ይቀበላል። አዎ ይቀበላቸዋል። ታስሮ ከወጣ በኋላ እንትኑን ቀይሯል፣ ስትራቴጂውን ቀይሯል። ገባክ በፊት ማለት ነው ከመታሰሩ በፊት ግትር ያለ ነው፣ በደረቅ ነገር ታውቃለህ። አይዋሽም፣ አይሰርቅም፣ ጉቦ አይቀበልም በፊት እንደዚህ ነበረ። ልጆቹን እስከ መውላት የተቸገርበት ጊዜቶች በጣም ጠንካራ አቋም የነበረው ሰው ነው። ታስሮ ከወጣ በኋላ ግን እስር ቤት አንድ ጓደኛ ነበረው ዘመዴ ያለው መጀመሪያ ከሀገር ውጣ፣ ከዛ ማድረግ ያለው እነዚህ ነው አለው። አሁን ዘመድ ስታየው ምርር ያለ እውነት የሚናገረ አይደለም። ድምፁ ብቻ ን አልተቀየረው ዘመዴ፣ አቋም በሙሉ የቀየረ ሰው የሆኔ ማኛ በለው በአቋም ደረጃ ድምፁ ግን ያው ነው። ጥርስ ስግጥ ብሎ ነው የሚያወራው እንጂ በኢኮኖሚ ደረጃ። የሚያውቃቸው ሰዎች፣ መረጃ የሚለዋወጣቸው ሰዎች፣ የሚሰራላቸው ሰዎች እንደ ወቅቱና እንደ ሁኔታ የሚወሰኑ ናቸው። እንደ ወቅቱና እንደ ሁኔታ ነው የሚቆምልህ ራሱ ከጎንህ ማለት ነው። እሱን ነገር ምን ያደንግለታለሁ። ግን ደግሞ አሁን በኢኮኖሚ በስትራቴጂ ምናምን በደንብ የዳበረ ሰው ነው። ወዳጆች አሉት የሆነ ነገር ቢሆን ስልክ ደውሎ የሚጠራቸው ወዳጆች አሉት። በፊት ከሁሉንም ነው የሚሳደበው። ቢያንተ ነው የሚያገኝ አንተንም ጨምር። ከዛ ብቻው በእውነት በቃ እስር ቤት ሆኖ እንደዚህ አድርጉልኝ የሚሏቸው ሰዎች እስከመጣ ድረስ እኮ ነበር የሚሳደበው። አቋም አልነበረውም። እና አሁን ማን የማን ወዳጅ ማን የማን ጠላት እንደሆነ በደንብ ስለለየ እድሜውም እየሄደ ስለሆነ ይመስለኛል ስ ይል በጣም ጎበዝ ነው። ሁን ያሁን ያለበት ሁኔታ በጣም አደንቃለሁ አይወዱትም። ለዛም ነው ብዙ ጊዜ አይወዱትም። ታውቃለህ አሁን ባለው አቋሙ ማለት ነው። አንዳንዴ እነሱ መስማት የሚፈልጉትን ሲናገርላቸው፣ ካልሆነ ተሰሚነት የለውም። ግን መሆንም ያለበት እንደዚህ ነው። ይሄ ምርጥ ነው። እና ምን ልላችሁ ፈልጌ ነው የህዝብ ቅምጡ እፎይ፣ በሶስት ቀን አንዴ ቴሌግራም እዚህ ሰማና ቴሌግራም ሄዶ ነው የሚያለቅሰው። ሲያለቅስ አሁን ታውቃላችሁ። እስልምና አይሻ ስትሰደር ሰምታችሁ ታውቃላችሁ። አጅኑ ፊት ከሞት በኋላ

ተሰደቡ ችግር የለችም። ዋሃብያ እየተባላችሁ ተሰደቡ። በእውነት በፊት ለምስል የአላህን ገመድ የያዘ ሙስሊም እሱ ቢሞትም ቢሰደብም ቢሰደድም ችግር የለትም። ታውቃለህ፣ ደካማ ጎናቸው ነብያቸው ናቸው። ኮንፊውዝ ገባ። በቃ ይሄ አእምሯቸው ግልጽ እስከሚያደርግ ድረስ ነበረ የሚያበሳጫቸው። ገባ። አንድ ሰው እኮ ጥሩና መጥፎ መርጦ ለመናገር ደህና ሁኔታ ላይ መሆን አለበት። ገባ። እነሱ ቢያጡ እነሱ ቢሰደቡ ቢቸገሩ፣ ምክንያቱም ኢትዮጵያኖች ሀገራችን ውጭ ሲገደሉ እንደዚህ አልተናደዱም፣ ነብያ ሲሰድቡ እንደተናደዱት። እንደዚህ አድርጎ ለመጠሩ ታሪክ የላቸው። ኢትዮጵያ ውስጥ ጸጥ ለጥ ብለው ነው የሚኖሩት። አሁን ግን አሁን ግን ስድቡ እንዳለ ወደ ዋሃብያ ይዞሯል፣ እና እንዳለ የሚሰደበው ይፍን ሞድሬተሮቹ የእሱ አሽከሮቹ ራሱ ቤታቸውን ሲከፍቱ እንደዚህ ብለ ይጽፋሉ ካፕሽናቸው ላይ ዋሃብያ እና መንግስት ነው አንድ ላይ የሚገለን። ዋሃብያ የሚሰራው ደግሞ ከግብረ ሰዶም እና ከስልሳ ስድስቶች ጋር ነው። ስልሳ ስድስቱ መንግስት ነው። የረጋ ዘይት ያበላችኋል። ገዳ መንግስት ፓልም ነው የሚያበላችሁ? ከዛ በኮሌስትሮል ነው የሚጨርሳችሁ። ከጸሐዩ መንግስታችን ጋር ተስማምታችሁ የማትኖሩ ከሆነ የረጋ ዘይት ነው የምትበሉት። ፓልም ይሰጣችኋል። እድሜያችሁን አርባ ዓመት እንቀንሳለን። በኮሌስትሮል ትመታላችሁ? ከዛ የሚፈታቸ ሰዎች ፍትሀትም ተወዷል አምስት ሺህ ሰላሳ ሺህ ምናምን የፍትሀት እራሱ አሁን ሳትፈቱ ነው የምትቀበሩት ሰላሳ ሺህ ነው እንዲህ አረፍ